የማን ዩናይትዱ አሰልጣኝ ሩበን አሞሪም እና ተጫዋች ብራያን ምቤሞ የጥቅምት ወይም የኦክቶበር የወሩ ምርጥ አሰልጣኝና ተጫዋች ተብሎ ተሰይመዋል። ቡንዲያ ደግሞ ቶተናም ላይ ያገባት ጎል ምርጥ የወሩ ጎል ተብላ ተመርጣለች። ኢንግላንዱ አሰልጣኝ ቶማስ ቱከል እንግዲህ ጁድ ቤሊንግሃምን ወደ ቡድኑ አካቶታል። ይህም በህዳር ወር የሚኖራቸው የዓለም ዋንጫ ማጣሪያ ጨዋታ ላይ ቋሚ ተሰላፊ እንደሚሆን ይጠበቃል። እንደሚታወቀው የጥቅምቱ ላይ እንግዲህ እንዳልተካተተ ሁላችንም እናስታውሰዋለን። አርነ ስሎት እንግዲህ ኢሳቅ ከቡድኑ ጋር ልምምድ እንደሚጀምር ተናግሯል። ይህ ለሊቨርፑል ደጋፊዎች በጣም ትልቅ ዜና ነው። እንደሚታወቀው እንግዲህ እሁድ በማንስሪ ጋር ይጫወታሉ። ይህ የፕሪሚየር ሊጉ ተጠባቂ ጨዋታ ነው። ለዚህ ጨዋታ እንግዲህ ኢሳቅ መድረሱ በጣም ለሊቨርፑል ወሳኝና ወሳኝ ነው። በተለይ የአጥቂ መስመራቸው ያን ያህል ጠንካራ አይደለም። ምንም ኢኬቴኬ ቢኖርም ኢሳቅ መምጣቱ ለየት ያደርጓል። የሊቨርፑል ያጥቂ ሁኔታ። ማንቸስተር ዩናይትድ በጥር የዝውውር መስኮት ኤሌት አንደርሰንን ከኖቲንግሃም ፎረስት የማስፈረም እቅድ አለው። ክረምት ላይ እንደሚታወቀው ባሌባን ከብራይተን ለማስፈረም በጣም ጥሩ ነበር፣ ግን ብራይተን ከመቶ ሚሊዮን ወይ ፍንክች ብሏል ይብሏል። ዩናይትድ ደግሞ መቶ ሚሊዮን ማውጣት አይፈልግም። በጥር ወር ኤሌት አንደርሰንን በቅናሽ የማግኘት ተስፋቸው በጣም ከፍተኛ ነው።